ይቅርታ በይኝ ያልች ነው። ይቅርታ በይኝ ብለ ምን ሲ ሶሪ ዴይ ሲ ሶሪ። ችግር የለም። ሰርፕራይዝ የነበረ ይሄ ነበረ። በቃ ሰርፕራይዝ የነበረ ይሄ ነበረ። ቅድም እንላገራችሁ ነበረ። ሰላም ነው። እኔ እኮ ሰርፕራይዝ አላችሁ ምናምን ነገ ነው ምናምን ብያችሁ፣ ዛሬ ዘው ብለው ቢገባ ዘውተኛ ወደተኛ አዎ፣ እኔማ ሰርፕራይዝ ነገ ነው በቃ ነገ ነው፣ ማታ ነገ ይገባሉ ብዬ አስቤ ነበር። በጣም

አሌክስ አለም መጣ ነበር በር ውይ ነገ ነው የምትመጣው? አትመጣም? ዛሬ አለም አትመጣም? ዛሬ ቆይ፣ ሸር ላርግላት ዛሬ። የለችም፣ ዛሬ አትመጣም። አንተና ስራ የላለ ፊልተር እንዴት ታያጭ ነው ኦኬ፣ አስገባዋለሁ። አይ ትንሽ እንትን ይበሉ። ችግር የላይ ሲመጣ አስገባዋለሁ። ችግር የለውም። እዚህ ፎል ያርጉታል። ችግር የለውም። ትንሽ ይሰብሰብ።

ህዝቢ ሆይ ባይ ወይ ሜሲ አላከበረችልኝ ልደቴ።

በ ም ተራቦም መመ የም ተራቦም አብመቀለ የት ነው የተገናኙ? ይሉኛል። መቀሌ ላይ ነው የተገናኘው። እረ አለም የሽራር ጉለት ጋር፣ አለም የሽራር ጉለት አልመጣም። መቀሌ ላይ ነው የተገናኘው።

ደቢገስት ሰርፕራይዝ ኢን ዩር ላይፍ። የማትረሳው ሰርፕራይዝ፣ የማትረሳው ሰርፕራይዝ። ወይዬ ወይዬ፣ እንዴት ነሽ ኔ ማር በጣም መሆንሽ። በዚህ አጋጣሚ እኔማ ሚስጥር ነው ብዬ እኔማ ወዴ ሲቆርጠኝ ጥ እም ጸጥ እኔም አውቀዋለሁኝ ግን ምንም መናገር አልፈልግም። ምን አገባኝ፣ ሲያውቁት ይወቁት። እንግዲህ ፍቅር ያሸንፋል። ምን ይባላል? አይደለም መስዬ በጣም ነው የምወድሽ በጣም ነው የማከብርሽ የእኔ ማር ማማኛልኝ ቪዲዮ ፖስት አደርግልሻለሁ ላንቺሽ ላይ ኖርማል ደግሞ ሰው መስዬ። አይ ኒድ ቴንክ ዩ የእኔ እናት እንደት ነሽ? ኖ ቴንክ ዩ ቴንክ ዩ። ዩ አር ዌልካም። ቴንክ ዩ ለአንቺ እንጂ የእኔ ቆንጆ። ምን አባቴ ላድርግ፣ የእኔ እናት በጣም ነው የምወዳት። ገባሽ? ኦ በጣም እናመሰግናለን በእውነት። የሁላችንም ጥረት ነው። ስለዚህ እንግዲህ በኋላ ያሉትን ይበሉ፣ ለምን አይሰቀሉ፣ ምን አገባኝ። ፍቅር ያሸንፋል፣ ፍቅር ያሸንፋል ይለኝ። ሁላችሁም በእውነት ያገዛችኋል፣ ብዙ ሰዎች አሉ። ሀና ሀናን፣ እና በጣም አመሰግናለሁኝ። ያስቀየምኳችሁ ካላችሁ ደግሞ ይቅርታ አላለሁኝ። በውስጥ ሲጽፉሉኝ ነበር አልመለስኩኝም። እኔና ዴዚ አልተጣላንም፣ መቼም አንጣላም። አይ ፕራንክ መሆኑን ይወቁት። እኛው ከነሱም ያለው ፕራንክ መሆኑን ይወቁት። በደንብ አይሰማም ባይሰማምና፣ እናወራለን እሺ፣ አይንዬ። እሺ እንኳን ደስ አሌክስ አሌክስ ይሰማሃል?

እኔ እኛም በጣም እናመሰግናለን ስ አደረግልሻለሁ። የዓለምዬ በቃ ዘና በሉ። እግዚአብሔር ትልቅ ነው፣ ሁሉን የፈቀደውን አደረገ። ትክክል። ቤዚዬ አንቺም እንኳን ደስ አለሽ። በጣም ብዙ ለፍተሽላታል ለእዚህ ልጅ። አሌክስንም እንደታናሽ ወንድምሽ ነው የምታይው። እኔ ብዙም የሶሻል ሚዲያ ሰው አይደለሁም፣ ገባሽ ቤዚ ታውቃለች። ስለዚህ ኤኒዌይ ዲ ዋድስ በ የሆነው እግዚአብሔር የፈቀደው ነገር ሆነ። የዴዚ ፋኖች፣ የአሌክስ ፋኖች ሁላችሁንም እንኳን ደስ አላችሁ፣ ይሄን በማየታችሁ። እንግዲህ አሁን ሁሉ ነገር ተጠቃለለ። ኦኬ በቃ ኢንጆይ አድርጉ ምግባችሁን። ዊውል ቶክ ሌተር አሌክስ ስላስገባህኝ፣ ባይ ቻው ቻው። ምን አባታችሁ ፊልተር ነው የማደርገው? ፊልተር የለምን የለም። እንደዚህ ቆንጆ ነኝ እኔ። አለም የለምን አይመጣም። ሸር ያደርጉለት አይመጣም።